ጋይስ ፋታ መብላት በጣም እንደምወድ ታውቃላችሁ ነው እስኪ አብረን እንብላ ፋታ መብላት የጀመርኩት ማለት ነው ገና የ10 አመት ልጅ ያለውኝ ነው አባቴ ይዞኝ ይወጣ ነበርና ከጓደኞቹ ጋር ሆነን ቁርስ ቁርስ በጣም ፋታ እንበላ ነበርና በጣም ትልቅ የሆነ ትውስታ አለኝ በቃ ደስታ ነው የሚሰማኝ ስበላው የሚጣፍጠኝ ደግሞ ማለት ነው ስፔሻል የሆነ ፋታ ነው ውጪ እርጎ ያለበት እርጎ ደግሞ በመጨረሻ ላይ አሳያቸዋለሁ እስኪ በጣም ግብዳ ያደርጋል ኦኬ አሁን ማስካችን ነው መጀመሪያ የማሳያችሁ ምንድን ነው ይሄኛው ነው። ይህ እንደምታዩት በእጅግ ነው ምትን የምታደርገው ማለት ነው። ካሜራ ላሳያችሁ። ይህ እንደምታዩት ማለት ነው በእጅግ እንደዚህ ታደርገዋለህ ማለት ነው። ስታደረገዋለ ሰውስቱ እንደዚህ ነው ምትን የምታደርጋቸው እንደ ፍርፍር ይሆናል ማለት ነው። አሁን ያዘዝኩት ስፔሻል ፋታ ይባላል። እንቁላል አለው፣ አትክልትም አለው፣ ከእሱ ጋር ቃሪያ፣ ቲማቲም ምናምን ማለት ነው። ጋይስ እንደምታዩት እንግዲህ ምግባችን መጥተዋል። ይኸው እንቁላል አለበት፣ ሰላጣ፣ ከዛ ድንች አለ። እዚህ ቲማቲም፣ ሽንኩርት አለ፣ ቃሪያ አለ። ከዛ ደግሞ እዚህ ጋር አድርገዋለሁ፣ ዊች ኢዝ ማይ ፌቨሪት፣ መወደው ማለት ነው። ይሄኛ ወደዚህ ሚክስ ታደርጋላችሁ እንደዚህ ከዛ በኋላ ቺ ከዛ ዛ እንደዚህ ነው የምናደርገው። እነሱ ማለት ነው እንደዚህ ነው የሚያደርጉት ታውቃላችሁ። እንደዚህ ቪዲዮ ውስጥ መግባት ትፈልጋለህ?